ራይድ አፕሊኬሽንን እንዴት መጠቀም እንችላለን? በዚህ ቪዲዮ ሙሉ ስቴፑን አሳያችኋለሁ። ዳውንሎድ ከማድረግ ጀምሮ እስከ ክሬት እስከምናደርግ ድረስ አብረን እናያለን። ሁላችንም ወደ ፕሌስቶራችን እንገባለን። ፕሌስቶር እንደገባ እዚህ ጋር ሰርች የሚለው ላይ እንጫና። ከላይ ሰርች የሚለውን እንጫናለን። እንደምታዩት ራይድ ብለን እንጽፋለን። ራይድ ብለን ሰርች ስናደርግ እዚህ ጋር ራይድ ኢትዮጵያ ኤንድ ጅቡቲ ይላል እሱን እንጫነዋለን። እናንተ ኢንስታል ትሉታላችሁ እኔ ኢንስታል ስላደረኩት ኦፕን እንለዋለሁ። ስንከፍተው እንደዚህ ነው የሚመጣው ራይድ ብሎ እንደዚህ ይመጣል። በአማርኛና በእንግሊዝኛ ነው። ከዛውን እዚህ ጋር ሁለት አምሳ አንድ ብሎ ያመጣልናል። እዚህ ጋር እንደምታዩት ግዴታውን ኢትዮጵያ ለሆናችሁን መክፈት የሚችሉት እኔ ከዚህ በፊት ዱባይ ለሆኝ ሞክደው ስላልሰራልኝ ነው። ሁለት አምሳ አንድ ብሏል። ከዛን ዘጠኝ ብለን ቁጥራችን አስገባለን ቁጥሬን እንዳስገባው ከታች አይ አግሪ የሚለውን እንጫነዋለን። እዚህ ጋ እንደምታወት እንዲህ ስንጫነው ሪኩዌስት ኮድ ይላል፣ እንጫነዋለን። ለሰከንድ ያህል እንጠብቀዋለን። እንደምታወት በስልክ ቁጥሬው ዲጅት ይመጣል። አራት ዲጅት እንደምታወት ልኮልኛል አሉን በለው ያው እንደምታው 13 ዜሮ አን አውቶማቲክ፣ እሱ ከፈተልኝ ሚስተሪ ላይ ኔም ይላል። ሙሉ ስማችሁን ታስገባላችሁ። ሪፈር ኮድ ይለና እንትንልዋለን ስለሌለ ሴቭ ልበለው፣ ይቀበለኛል አይቀበልም ይለው። እንደምታው ተቀብሎኛል። ጌቲንግ ቲንግ ደን ይላል። ፕራይቬሲ ነቲንግ ላይ ኦኬ እንልዋለን። አሎ ዘ አፕ ቱ አክሰስ ዩአር ሎኬሽን ሎኬሽናችን አክሰስ እንዲያደረግ ስለምፈልግ ኮንቲኒ እንለዋለን። እዚህ ጋ አሁን ድጋሚ እንሰጠዋለን። እዚህ ጋር ሎኬሽናችን ግዴታ መብራት አለበት። ስለሆነ አሁን ራይድን ለመጠቀም እጅግ ቀላል እና ኢዚ ነው እንደምታወት፣ እንደዚህ ነው አከፋፈት። ሁልጊዜ ቀላል ነው። አሁን ስለ እኛ ፕሮፋይል እያንዳንዱ ነገር ለማወቅ ከላይ እንደምታወት ሶስት ሰረዙን አንዴ እንደዚህ እንጫነዋለን። እንደምታወት የኔ ፕሮፋይል አለ፣ እዚጋ ይዩት አለ ኢሜይልም ደግሞ አለ። ኢሜይላችሁ ማስገባት ትችላላችሁ። ስልክ ቁጥራችሁን ታስገባላችሁ። ዘ አንዳንድ ቁጥሮች ከፈለጋችሁ ደግሞ እዚች ጋ ፒክ አፕ ቁጥሮችን ማስገባት ትችላላችሁ። እኔ ስለማልፈልገው ተዋለው፣ ባክ ልበለው። አሁን የእኔ ዋሌት ላይ ነው። ዋሌት ላይ ደግሞ ኒው ዋሌት ላይ ነው የሚለው። ኒው ነው ዚንግ ዋሌት ሜን አንድረድ ፐርሰንት ሴፍቲ ይላል። የእኔ ዋሌት እንደምታት ይኸውና፣ ገና አዲስ ስለሆነ ምንም የለውም፣ ባዶ ነው። ዜሮ ዜሮ ነው ግን እናንተ በራይድ ላይ ስትንቀሳቀሱ መጀመሪያ ላይ ስታርት ሲያደርግላችሁ ስልክ ቁጥራችሁን አስገቡ፣ ንገሩት ለሹፌሩ ስልክ ቁጥራችሁን ሲያስገባ ቀጥታ የእናንተ ሙሉ ስም እያንዳንዱ እዛ ይመጣል ማለት ነው፣ እንደምታዩት እና እንደምታዩት በጣም ቀላልና ኢዚ ነው። ኦርደር ለማድረግ ደግሞ እንደምታዩት ኦርደር የሚለውን ነው የሚለውን እሱ ጋር እንጫን። እሱን ከመጫናችን በፊት ግን በመጀመሪያ ደረጃ ሎኬሽናችን መብራት አለበት። ዩት የኛ ያለንበት ሎኬሽን፣ ኦርደር ነው የሚለውን ንጫን አንዴ ልመለስ ወደኋላ። ኦርደር ፉድ ኦር ራይድ ነው የእናንተ ምርጫ ነው። ምግብ ከፈለጋችሁ ምግብ እያንዳንዱ ሌሎች ከሆነ እዚህ ጋር ማለት እንደምትውታው የእኔ ሎኬሽን፣ ያው እንደምታወት ራሱ ሰርች እያደረገው ነው ዩት አሁን ያለሁበት ቦታ ላይ አምጥቶታል። እንደምታወት ራይድ የሚለውን ልጫ ነው። ዌር ጎይንግ የምንሄድበትን ቦታ ለምሳሌ እኔ ያው የምሄደው መርካቶ መርካቶ ብለን እንጻፈው እሺ መርካቶ አውቶቢስ ተራ፣ መርካቶ ዱባይ ተራ ቢልዲንግ አዲስ አበባ ኢትዮጵያ ላይ አዲስ መርካቶ መርካቶ ይላል። ስለሆነ ከዚህ ውስጥ ትመርጣላችሁ። መርካቶ አውቶቢስ ተራ የሚለውን እንጫናለው። ከዛ ዚች ጋር አሁን ካለውበት ቦታ እስከ መርካቶ በማርቼዲስ ከሆነ 689 ብር ይሆናል። ቀጥታውን አሁን ካለሁበት እስከ መርካቶ ሎኬሽን እስካስገባበት ድረስ 6 እንደምትት 98 ኮንፈርት ደግሞ ከሆነ 632 ብር ደግሞ በሌላው ደግሞ 732 782 ከፍ ከፍ እያለ ሄዳል። በቤተሰብ ሲሆን እንደዛው ከፍ እያለ ሄዳል። ራይድ ኢቪ ከሆነ እንደዛ፣ ደግሞ ዲሊቨሪ ባይክ ደግሞ 519 ብር። ዲሊቨሪ የምታደርጉት ካለ ደግሞ እንደምታዩት 519 ብር ከፍላችሁ በሞተረኞች መላክ ትችላላችሁ ማለት ነው። በጣም አሪፍ ነው። ቤታችሁ ሆናችሁ የምትፈልጉት ኦርደር ማድረግ ትችላላችሁ። እጅግና እጅግ አጅግ ይሁት። እዚህ ጋር ካሽም ከፈለጋችሁ ትጫኑታላችሁ። ከዋሌታችሁም ከሆነ ይቻላል። ራይድ ላይ ዋሌት ላይ ማስገባ ትችላላችሁ። እናው ግን እያንዳንዱ ነገር ይሁት። አሁን እኔ ያለሁበት ይሁት። ከኤ እስከ ቢ ድረስ ነው የሚሄደው። ይሁት የእኔ ሎኬሽን ነው። ቤት ቤት በኩል ጋር እንደሚሄድ እያንዱ ይመጣላችኋል። በምትንቀሳቀሱ ሰዓት ላይ ሹፌሩ በሚነዳ ሰዓት ላይ ይሄ ሎኬሽን እያንዳንዱ ይበራል። ወዴት እንደምትሄዱ እያንዳንዱ ከአስከበር ማግኘት ትችላላችሁ። እንደምታዩት የአዲስ አበባ የኢትዮጵያ ሙሉ እዚች ጋር ማፕ ይመጣልና እጅግና ቀላል የሆነ ነው። ሁላችሁም ይህን ቪዲዮ ፕሊስ ላይክ እና ሼር፣ ሰብስክራይብ ማድረጋቸውን እንዳትረሱ። ይህን ይመስላል። ኦርደር ለማድረግ እጅግና በጣም ቀላል የሆነ ነው። ወደኋላ ልመለስ። እዚ ጋር ድጋሚ አሁን ምግቦችን ኦርደር ለማድረግ ስለምፈልግ ፉድ የሚለውን ልጫ። ፕሮሰስ እያደረገለን ለሰከንድ ያህል እንጠብቀዋለን። ሰርች እያደረገ ነው። ዩት አሁን የምግብ ዝርዝሮቹን አምጥቶልኛል። አሁን ምንፈልገውን እንጫናለን። ው እንደምታዩት ይኸውና የምግብ ኦርደሮችን ትዕዛዞችን እጅግ ቀላል ነው። በጣም በቀላል መንገድ አሁን እኔ ዱባይ ላይ እጅግ በጣም በቀላል መንገድ ነው የምናዘው። በአፕሊኬሽን እናዛለን። ቤታችን በር ድረስ ይመጣል ማለት ነው። እንደምታዩት ይኸውና ሬስቶራንት ተጫን። አሁን ለምሳሌ ስፔሻል አሁን እዚህ ጋ ስፔሻል ሻወርማ ለማዘዝ አሁን አምስት መቶ አርባ ብር ነው ዋጋው ነው። እንደ በፊት ኢትዮጵያ ላይ እንዲህ እንዲህ የለም። እያንዳንዱ ነገር ሂሳቡ ላይ ያለ የምትፈልጉትን ኦርደር ታደርጋላቸው። አሁን ስፔሻል ሻወርማ ኦርደር እናደርግ። እዚህ ጋ ይሁት ስንት ነው የምትፈልጉት? አንድ ሁለት እንደምትፈልጉት ነው። ለምሳሌ አሁን እዚህ ጋ አንድ ሲሆን አምስት መቶ አርባ ብር፣ ሁለት ሲሆን አንድ ሺህ ሰማንያ ብር፣ ሶስት ሲሆን ደግሞ አንድ ሺህ ስድስት መቶ ሀያ ብር እንደምታወት ያው፣ አድ ኮሜንት የምትፈልጉትም ትጽፋላችሁ። ከዛ ከፈለጋችሁ አድ ማለት ትችላላችሁ። አላመጣልኝም። ለምን እንደሆነ አይ ዶንት ኖ ሬስቶራንት ኦርደር ቴምፖራሪ፣ በቃ ለጊዜው እንትን አይደለም አይሰሩም ማለት ነው። ይሁት እሺ፣ ወደ ሌላም ሬስቶራንት መሄድ እንችላለን። እሺ እዚህ ጋር ቱ ኦፈር ቅናሽ ያለባችሁ እንደዛም አሉ። ለምን እንደሆነ አላወቅኩም። እዚህ ጋር ይዩት፣ እሺ፣ ይህን ፒዛ እንዘዘው። ሬስቶራንት ኦርደር ቴምፖራሪ ይመስለኛል፣ በዚህ ሰዓት ዝግ ነው። አሁን ኦርደር እያረኩት ያለሁት በኢትዮጵያ አቆጣጠር ከሌሊቱ ሰባት ሰዓት ላይ ነው ያለሁት ስለሆነ አሁን ባለውበት አካባቢ ላይ እንደምታዩት አይሰራ ማለት ነው። ፒዛ አት ደግሞ ይሰራል አይሰራ የሚለውን እንየው እስቲ። ፒዛ አት ባለውበት ቦታ ላይ ኦኬ ከሰራን ኒው 12 ኢንች አለ 6 ኢንች። እሺ 12 ኢንች 698 ብር። እሺ ለምንድን ነው አላውቅም። ኦርደር ሊሰጠኝ አልቻለም፣ ሊያመጣልኝ አልቻለም። አላውቅም። ዝጊውን፣ አዎ በሙላ ሬስቶራንት ቴምፖራሪያው አይሰሩም ማለት ነው። በዚህ ሰዓት ለሊት ላይ ማለት ነው። እና እንደዚህ አድርቀን ቀን ላይ ኦርደር ማድረግ እንችላለን። እጅግ ኢዚ ነው። ራይድ አፕሊኬሽን ለመጠቀም በጣም የሚያስቸግር ነገር የለም። ድጋሚ ለመግባት ይኸው እንደምታዩት ራይድ የሚለውና እንጫነዋለን ባክ ብለው እንዝጋውና እንደ አዲስ እንግባ ራይድ። እንደምታዩት እንደዚህ ነው። ከለሩ ራሱ ደስ ይላል። ብዙ ማይጨናነቅ ደስ የሚል ነገር ነው። ከለሩ እንደምታዩት ቢጫ ነው፣ ማ ላይ ጥቁር አለ። ራይድ ይላል በአማርኛና በእንግሊዝኛ። ለሰከንድ ያህል እንጠብቀዋለን እንደምትታዩት እንደዚህ መጥቷል። ፉድ ወይ ራይድ ነው የሚለው እንደምትፈልጉት ማዘዝ ትችላላችሁ። ግን ግዴታ እንደ ራሴ የምላችሁ ሎኬሽናችሁ ብታበሩት አሪፍ ነው። ከዚ፣ እናንተ ያላችሁበት ቦታ ላይ እያንዱ ይመጣል። ቀላል ነው። ከምደውሉ ባላንሳችሁን ከምጨርሱ በአፕሊኬሽኑ ብቻ በማብራት የእናንተ እያንዳንዱ ሎኬሽን ወደ ካምፓኒ ሄዳል። ራይድ የሚለውን ልጫል። ከዚ የምትሄዱበትን አሁን ያለውበት አድሬስ ይሆንና ከዛ የምትሄዱበትን ትጫናላችሁ በአማርኛ በጽፉት እያንዳንዱን ነው ያመጣላችሁ። ሴት ፖይንት ኦኬ፣ ድሮፕ ኦፍ ፖይንት እሺ፣ እንጫነ ውስቲ። ከዛ ዚች ጋ ያስመረጣችኋለው እያንዳንዱ የመኪና አይነቶችን፣ ዋጋቸውም ደግሞ እንደዛ ነው። ስለሆነ እጅግ በጣም በቀላል መንገድ ራይደን እንደዚህ አድርገን መጠቀም እንችላለን። ቤተሰቦች እንዴት አያችሁት ሀሳቡ? አስተያየታችሁን ከዚህ ቪዲዮ ስር ላይ ኮሜንት አስቀምጡ። ላይ ይህም ቪዲዮ ላችሁም ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አረሱ። ሰብስክራይብ ስታደረጉ ደግሞ የደውላ ምልክት ኦል ማድረጋችሁን አረሱ። ኦል ስታደረጉት በየጊዜ የምለቀውን ቪዲዮ ወደ እናንተ ጋር ኖቲፊኬሽን ይደርሳል።